ወፍ የለም እሷ እንኳን ሶስት ሺ ያልሞላ አይ ወይኔ እነሱ የእሷ ቤተሰቦች የተመቱ ናቸው በቃ እንዲህ ናቸው ስቂ ሙላ አንዴ ያሸነፍኳት፣ በህይወት ይቺ ሴት አንዴ ነው ሴት። የእሷ ጌማሮች፣ የእሷ እንትኖች፣ ጊፍተሮች። አንደኛ ቅጣት ሀቡ፣ አንቺም ያስር እንስሳ ድምፅ ታወጪያለሽ። ሁለተኛ፣ አንድ ሺ ነብረጣሪ ሚኪጋም ስንጫወት ትዝ ይልሻል። አንድ ሺህ ውስጥ ገቡኝ ነበር የምትዩ ከሚኪ ጋር ስል ነው ጋይስ ሶስተኛ ቅጣት ደግሞ ወደዛ ወደዚህ እንደ አህያ እየተራገጣችሁ የአህያ ድምፅ እያወጣችሁ ትሄዳላችሁ። አህያ ዘመድ አላት። ምንድን ነው ዜድ? አንዱን ቀይር እችላለሁ፣ ስለተቀጣሽ ድጋሚ ስለሚሆን ለዜድ ደግሞ ምን አረግላለሁ መሰላችሁ ጋይስ። ለዜድ ደግሞ ለዜድ ደግሞ ተንከባላይ መሬት ላይ አልን ከባል ልበት ሶስት ሺ በህጋችን መሰረት ሁለተኛው አንድ ሺ ኮይን ካልሞላ አንድ ሺ ስኮር ካላመጣ ይቀጣል ጋይስ። እኔ ህግ አባለሰዎች። እሺ ችግር የለም ችግር የለም። ዜድ ተነሺና

አልፈልግም አልቀይርም። እኔ ደግሞ ከሀቡ ጋር እንደዚህ በግ አሀቡ ግን ትንሽ ካሜራሽን ከፍ አድርግ። ለእኛ እኮ ትንሽ ነው የምትታይ። ወደ ላይ ነው ከፍ ማድርገው ወይስ ወደታች ዝቅ ማለት? እንደዚህ ዝቅ ዝቅ ነው አድርገው፣ እንደሱ። እኔ እኮ ዳሌ በጣም ትልቅ ስለሆነ እንዳይታይበኝ ከዛ ሶስት ብያለው፣ ድመት፣ ድመት ውሻና በግ ብያለው። ኦኬ

የሻተ እንዴት እንደምትቀጣ? በስመ አብ የምትቀጣው እም እንዲህ እንድትቀ- በረስክ። ከእዛ ፍየል አሁን አመልኩ ፍየል የበጉ ምን መሰለሽ? ወፈር ይላል፣ የፍየሉ ደግሞ ቀጠን ይላል

አሁን እኮ አለብሽ ቅጣት ሳንቺ ዜድ፣ ለአንድ ምናምን የለም፣ ደግሞ ለበለበት ቅጣት የበጉ ወደ ሁለተኛ ቅጣት እንትን ታደርጊ

ጋላክሲ ስጭበት ማሪ እና ዛሬ አገቢ ማክ ዲ ነገሩ ሰዓት ሄዳ አንድ ቁጥር የምትጽፊው ጌም ላይ ሆኜ በዚህ በቀዳዳው እንዳስገባሽ ነው። ቀድጄ እዚህ ጋር እናስገባሽ የቱ ጋር ናስገባሽ? ጌም ላይ ሆኜ አንድ ቁጥር የምትጽፊው ኤንቪፒ ሀቡ ስሚ ስሚ ሀቡ እዚህ ከአሁን ማለት ነው። እሺ እናት አመሰግናለሁ። ስነ ዶናቱ ሀቡ ሰሙ አሁን ዛሬ ማለት ነው። ሌላ ጊዜ በዚህ ሰዓት የሚተኛ ፋሚሊ ያለውና ያለው እና አይቷቸው አያውቁም። እና ዛሬ እኮ የማናቸው በጎች ደስ ሲሉ ብሎ እኮ ነው። በግ ዝም ብሎ የሚቀጥለው ወይኔ መቃጠል፣ ወይኔ መቃጠል፣ ወይኔ ወይኔ ትዕግስት ማጣት፣ ወይ ትዕግስት ማጣት። ኧረ ቤተሰቦቻቸው ለእኛ ቤተሰቦች ስለተኙ ነው እንጂ እናሳይሽ ነበር። ሪና ጊፍተሯ ማነው የደብል የሰጠኝ የደብል ተሰጥቶናል። ደብል አድርጉ እንዳቀጣ አንድ ሺ አስገቡኝ እንዳልቀጣ አብሬ አገኘኋቸው። ደርሳችሁ ደርሳችሁ ስምንት መቶ ሀምሳ ስምንት ደርሳችሁ። ለመቶ ሀምሳ እኮ ነው የቀረቻችሁ ምንም ባለፈው አንድ ላይ ሆናችሁ ትጮሃላችሁ። ለየብቻ እየቻላችሁ አይደለ? ኦኬ እሺ። አንድ ላይ ይከበዳችሁ። ለየ ለየብቻ አንድ ላይ አንዴ ሞክረናት ላይ አንድ ላይ አንድ

ሁለታችን እሷ ብቻዋን ካሸነፈችን ቅሌት ነው። ሞት ይሻላል። ከስፒድ በኋላ ግን ምንም በዘገባው ገይስ ደብል ነው ነው ነው ምንም ነገር ስሰጡኝ ከጊፍት ጋላሪ ላይ ስጡኝ። እሺ ሳምሪ፣ ምንም ነገር ስሰጡኝ ከጊፍት ጋላሪ ላይ ስጡኝ አልኩኝና መች ሰጡሽ አልኩኝ ራሴ ለራሴ ጊፍት ጋላሪ። አሁን ይከብዳቸዋል። ስንት ደረሽ ማሪ? አስራ ሰባት ማሻላ ማሻላ። ቲክቶክ ዩኒቨርስ ብቻ ነው የቀረው።

ንገሪያቸው ቤተሰቦች፣ ሽንኩሻ አድርጉ። እንዳንዋረደ አንድ ሰው ከብቻው አሸንፎን። ጋይስ፣ እኛ እኛ እኛ አደራ፣ ቲምወርክ እናድርገውና፣ ጋይስ፣ ለሁለት ለሁለት ውቅጥ ትያለሽ የኔ እናት። ለሁለት ውቅጥ እናርጋቸው። ማጂክ ሚስት ማን ነው? ሞት ይሻላል። ማጂክ ሚስት፣ ጋይስ፣ ቲምወርክ ግን እንፈልጋለን። ማጂክ ሚስት ማን አለው? ማጂክ ሚስት ማን አለው? አይ ነው እግዚአብሔር፣ ና ማጂክ ሚስት ማን አለው ጋይስ

የለችም እሺ በቃ ግላፍ እንልቀቅ። ግን ደብል ላይ ከዚህ በኋላ ግላፍ አንልቀቅ። እሺ ባላ ግላፍ ስለሌለም ብዙ ደብል ላይ አንለቅ። አሁን እንልቀቅ፣ አሁን ግን እንልቀቅ። በቃ ተስፋ ቆረጥ ውስጥ አንለቅም፣ አንለቅም

ሰሜ ሀቡ ሀቡ። ይሄ ጌም ሲያልቅ ማለት ነው። ሁለት ነው የምትቀጡት። ለዚህማ ካሸነፍኳችሁ ነው መች የዛኛው ግን ሀያ ሺህ የስድስት ሺ ያለባቸው ያላችሁ ታውሩ፣ ካላወራችሁ ወደ ታችሁ ወደ ታችሁ ቁጭ። አይ ሃይ እንዴት ነሽማ? አለሁ፣ እግዚአብሔር ይመስገን። ጉጉችዬ ስለመወድሽ ነው ኔ ሁሌም ሁም ከስራ አለው። እሺማ እሺ። ኔ ወድ እግዚአብሔር ያክብርልኝ አመሰግናለሁ ጉጭጌ። አሜን። ኔ ማርቻ የማታወሩትን እያወራ እንዴት ዋልሽ? ሰላም ሰላም ቢናቸው አለም ሰላም ነው አለው። እግዚአብሔር ይመስገን እንዴት ነሽ አለን። አንድ ነገር ላማክርሽ ነበር ምናልባት ምቹች ከሆነ እሺ። አንድ እናት ልጅ ነበሩ። ልጃቸው ገና ስድስተኛ ክፍል ምናምን እያለ ነው በመኪና የተመታው፣ እና በሰዓቱ ያው ፋይል ምናምን እሳቸው ብቻቸውንም ስለሆኑ እንትን ማለት አልቻሉም። አሁን ወደ አስር ዓመት ይሆኗል አልጋ ላይ ተኝቶ ነው ያለው ልጁ እርዳታ ከሆነ

ጉቺዬ አውሪ እንጂ ጉቺዬ ደህና ነኝ አውሪ እንዴት ነሽ አውሩ እየገባችሁት ያለበለዛ ከታች ነው አላህ ጠራአካትአስገባችሁ ማታወቁ እኮ እዚህ ገብቶ መዘፍዘፍ አይቻልም። አኖ ገብቶ መዘፍዘፍ አልፈቅድም። ሀሳብሽን ገለጽ አርገሽ ራስሽን ነቅለሽ ወረድ። የምትዘፈዘፉበት ቤት አይደለም። ኤክስኪውዝሚ